እንደ እግዚአብሔር አደግድጎ የቆመ ልጆቹን የማያስነካ የሚቆጭ አምላክ የለም። አማልክት ሁሉ ይጠበቃሉ፣ የሚጠብቅ እግዚአብሔር ብቻ ነው። አማልክት ሁሉ የሚያመልኳቸው ይሸከሟቸዋል፣ የሚያመልኩትን የሚሸከም እግዚአብሔር ብቻ ነው። እንዴት የሚደንቅ ነው! እግዚአብሔር ይመስገን። እግዚአብሔር ንጉሥ ነው እንላለን። ስለዚህ ሰራዊት አለው። ነገስታት ምን ስላላቸው? ሰራዊት ስላላቸው። የነገስታት ሰራዊቶች ንጉሶቻቸውን ይጠብቃሉ። የእግዚአብሔር ሰራዊቶች ግን ራሱ እግዚአብሔር ይጠብቃቸዋል። ስለዚህ እግዚአብሔር የእኛም የመላእክቱን ጠባቂ ነው። እግዚአብሔር የሚዋጋ አምላክ ነው። ወገኖችን እግዚአብሔር ሲዋጋ የማያዳግም ድል ነው የሚሰጠን። አንዳንድ ጊዜ የኛ ውጊያዎች ጠላታችንን ፈርጣማ የሚያደርጉ ናቸው። እግዚአብሔር ግን ሲዋጋ የጠላት ጉልበት ይመታል።